በመጀመሪያ ይሄን ደስታዬን እንዲያ ላደረገኝ አላህ ክብርና ልቅና ይገባሃል። አልሐምዱሊላሂ ረቢል ዓለሚን። በመቀጠል ምንም እንኳን ፎሎወር ባይሞላ የኔን ደስታ ለማየትና ፎሎወሩ ለማሟላት ከላይ ከታች ስትሉ። የት ነው የምትኖረው አሁን? አሁን እኔ ራስ አልኬማ የሚባል ቦታ ነው የምኖረው። እንዴ ዱባይ ነው? አዎ ዱባይ ነው ያለሁት እኔ እኮ ሳውዲ ነበር የሚመስለኝ ዱባይ ነው ዱባይ ነው ያለሁት። ራስ አልኬማ የሚባል ቦታ ነው ያለሁት። እንትን ትዳር አለ? አዎ ትዳርም አለኝ ልጅም አለኝ። የት ነው የሚኖሩት ልጆች? እዚህ ነው የሚኖሩት? አይ አይደለም፣ ልጄ ኢትዮጵያ ናት፣ ሚስቴ ደግሞ ያው እዚህ የማዳም ቅመም ናት። እሷ ናት ያመጣችኝ እዚህ። እዚህ የማዳም ቅመም ናት። ስንት ነው ደሞዝ እዚህ ይከፈላ? አንተ እኔ እ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 ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደ እኛ መምጣት የምትችለው። አጥፍተህ ከመጣህ አይቀናህም፣ አይሳልም። በእኔ ቦታ ሰው መተካት የምችላለሁኝ፣ በቃ መተካት። ልክ እንዳንተ አሁን ያንተን ሁለት ሺህ የጨመረልህ በስራ ደስ ስላለው ነው። ከዛ ውጪ አንተ እንትን ማለት ኦርደር አሬንጅመንት እኛ ጋር መስራት ስለምትችል አሰላሙ አለይኩም ወራህመቱ ላይ በረካቱ። እንዴት ናቸው ጋይሶች? የሰው ደስታ የሚያስደስታችሁ? እስኪ ለሀብተ ወልደ ጊዮርጊስ ዶ አድርጉለት። ከዶአ በላይ ትልቁ ዶአ ምን እንደው ታውቃላችሁ? አላስፋንሳላ ሂዳ ይስጠው በዝህ መልካምነቱ ማለት ነው። እና አሊ ወሎየው ባገኘው ነገር ወላሂ እጅግ በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማለት ነው። ለምን እንደው ባላውቅም ሰላም ነው ሊውድ፣ ሌላ ሰላም ነው አለው ሻውኒ፣ ላንቺ ሁልጊዜም በእርግጥ ባልነግርሻለሁኝ ዝም ብለህ ብቻሽ፣ ግን ደግሞ በሰው ፊት በቃ በአደባባይ እንዲታወቅልኝ ስለፈለኩ ነውና፣ አንቺ ማለት ለኔ የከፈልሽልኝን መስዋዕትነት፣ እውነት አላህ ላንቺ ይክፈልሽ ከነ ቤተሰቦችሽ። በጣም መልካሞች ናችሁ። ሞር ደግሞ አንቺ ለኔ ያለሽ አመለካከት ብዙ ነገር ማለት አንዳንድ ጊዜ ምንም ነገር ሳይኖርሽ ሲቀር የዱር የምስታይል ኑሮ በነገራችን ላይ የሰው ልጅ ኑሮን ነው እና የሚመስለው ኑሮች ካልተመቸሽ የሆነ ነገር እንትን ካላልሽ ነገሮች ሁሉ ወዲያ አንቺ ነው የሚያደላብሽ ማለት ፈራጁ ይበዛብሻል ባንቺ ላይ እና በሰዓቱ ላይ የተለያየ ነገርን ብትባልም ብትልም ግን እሷ ከእኔ ጎን ሆና መቼም ቢሆን አንተናን የተሻለ ቀን ይመጣል። አሁን አንተ ለእኔ ያላደረከውን ነገር ወደፊት እንደምታደርገው ተስፋ አደርጋለሁ እያልሽ ከልብሽ ከኔ ጎን ሆነሽ ምንም ነገር ሳይኖረኝ ያንን ሁላ ነገር ደሞ እንትን ብለሽ የመጣ ይምጣ ብለሽ እዛ አምጥተሽ ለማደርጋቸው ነገሮች ሁሉ ከጎኔ ስለቆምሽ ከልብ ከልብ አመሰግናለሁ። ቁሜ ነው የማመሰግንሽ ከልብ ከልብ ማለት ነው። ክበሪልኝ። አንቺ ለኔ ልዩ ሚስት ነሽ። ሁሌም መወድሻለሁ፣ ሁሌም ማፈቅርሻለሁ ብቻ ምን እንደምላላቅም ሁሌም ሁሌም ለእኔ ልዩ ሴት ስለሆነሽ እኔ ሁሌም ዱአም ማደርገው ለወንዶች እንደ አንቺ አይነት ሚስት እንዲሰጣቸው ነው። እና ሁሌም ወድሻለሁ፣ ሁሌም ማከብርሻለሁኝ፣ ሁሌም ደግሞ ከጎኔ ስለምትሆኝ ኩራት ነው የሚሰማኝ። በህይወታችሁ ሚስታችሁ ጀግና ብላ ከጠራያችሁ ከዛንተ በላይ በቃ የዓለም ላይ ጀግና የለምና፣ እሷ ለኔ ማለት ያንናት በቃ ሰዎች አይችሉም ሲሉ እሷ ደግሞ ትችላለህ ግፋበት እያለች ከልቤ ከልቧ በቃ ከጎን ሆና ስታበረታታች ስለነበረኝ ከልብ ከልብ አመሰግንሻለሁ። እዚህ ደረጃም እንድደርስ ያደረግሽኝ ያደረክሽኝ አንቺ ነሽና ከልብ አመሰግንሻለሁኝ። ዓለም ላይ ጥሩ የተባሉ ነገሮች ሁሉ ላንቺ ይገባል። ኢንሻአላህ ደግሞ ያንን ነገር አድርጌ እንደማሳይሽ ቃል እገባለሁኝ። እወድሻለሁ፣ አፈቅርሻለሁኝ። አንቺ የልጅም እናት ነሽ። ለአንቺ ቃላት የለኝም። ብቻ ፈጣሪ እድሜና ጤና ይስጥሽ። ሁሌም ነው የምለው፣ ከልብ አመሰግናለሁ። ያው ይህን ለማለት ነው። አሁንም ማለቴ ብዙ ነገር ብል ደስ ይለኛል፣ ግን አልቻልኩም። ብቻ ይህን እንዲታቂልኝ ስለፈለኩ ነው። የእኔ ውድ ትችላለህ፣ በጣም በጣም በጣም በእውነት አንተ በጣም መልካም ጀግና፣ ባለ ለብዙ ባሎች ምሳሌ ትሆናለህ ሁለታችሁ እንደዚህ አይነት ሰዎች ስላገናኛችሁ ፈጣሪ በእውነት በጣም ብቻ ምን እንደምላላቅም። ምን ተሰማሽ? እሷም ምን እንደተሰማትን ገረና እንደዚህ በአራት ሺህ ሶስት መቶ ሰው ፊት ባሏ እንደዚህ ሲያደንቃት ሲያመሰግናት ለእሷ ኩራት ነው። ምክንያቱም አንተ በእሷ ደስተኛ ስለሆንክ ነው። ጀግና ትለኛለች አለችና የእውነት ሚስት ባሏን ጀግና ስትል በአለም ህዝብ ጀግና ከሚባል ሚስቱ ጀግና ካለችው በቂ ነው፣ ለአንድ ባል። አይ ነው ሚስቶቻቸው ደንቋት ምን እንደሚሰማችው እና አታችን ማተንገራል ትንሽ እኔ በቲ ምን እንደምሉታ ብቻ ነው ያለቀም ብቻ የምርም ጀግና ነው። አመሰግናለሁ። ያው ወሬ ለአይናፋር ስለሆነች ነው አልመጣም ብላ ነበር ራሱ ፈራለ ወይ ምናም ብላ ነበርና ያው አይናፋር ስለሆነች ነው ማለት። የሚገርምሽ ወሬ ብዙ ያን ያህል አትችልም። ከወሬ ይልቅ በተግባር ነው የምታሳየኝ ነገሮችን ማለት ነው። አውርታ ከምታሳየኝ ይልቅ በተግባር አድርጋ ነው እና የምታሳየኝ ሁሌም። እና እንደ ዚች አይነት እንደኔ አይነት ሚስት ለሁላችሁም፣ ሚስታችሁ ሁሉ መረሻ ያልሆነች በቃ ከጎናቸው የምትሆን ባላት ነገር ታብቃ የምኖር እስካሁን ድረስ ይሄን አድርግልኝ ብላ አንድ ቀን ጠይቃኝ ማታ፣ ግን አንተ ይሄ ነገር ያስፈልግሃል እያለች እየሰራች ለኔ ስታድርግ የነበረች ጀግና ሚስት ናት። ማለት አረብ ሀገር ላይ ተቀምጣ እየሰራች ለኔ ያስፈልግሃል፣ ይሄን ማድረግ አለብህ እያለች ለምታደርጊልኝ ነገር ሁሉ ከልባ አመሰግናለሁ። ወላሂ ለአዚም ቃላት የለኝም። ረጅም እርሜ የምንኖር ያድርገን። ሁላችሁ እንደው አድርጉልን። ሁሌም አንቺ ለኔ ልዩ ነሽ። አንዳንድ ጊዜ ያው ቲክቶክ ስትጀምሪ እንደዚህ እንትን ስትይ በውስጥ ምናምን ሴቶች አንዳንድ የሚጠይቁሽ ነገር አለና፣ ሁለተኛ ማርጋ አግባን እንደዚህ እንደዚህ እያሉ ይጠይቁኛል፣ አንዳንድ ጊዜ ማለት ነው። ግን ለኔ አንድም ሁለትም ሶስትም አራትም አንቺ ነሽ። በቃ አንቺን እንደ አራት አድርጌ እኔ ማስተዳደርና ቁጭ አድርጌ እንደ ንግስት አድርጌ ማስተዳደር ከቻል ለኔ አራት ማለት አንቺ ነሽ። ከዛ በላይ አንቺ ለእኔ በጣም ብዙ መስዋዕት የከፈልሽ ነሽ። አሁንም ከልባ አመሰግንሻለሁ። ሁሌም እርሜና ጤና ይስጥልኝ። ሁሌም ደስተኛ ሆነሽ ኑሪልኝ። እኔ ውድ ጨርሻለሁ። ይሄን ነው ማለት ምን ይችላል። ሚዩት ነሽ? አላወኩም፣ ስሜታዊ ሆኜ። በጣም ደስ ይላል በእውነት ወይኔ ደስ ይላል። በጣም ደስ ብሎናል። እታች አለሽ? አዎ እና እኔ ድምጥ ነገር ካለሽ ተናገሪ ሳትፈል አው እሱ እንደገለጸልሽ ግለጪለት፣ እንጂ እኔ እንደዚህ ነው ብሎ በአደባባይ መግለጽ ደስ አይለኝም። በነገራችን አስተየው አልችልበትም፣ ግን ደግሞ ከጀግና በላይ ጀግና ነው። ይገባዋል ሁሉ ነገር ስለተደረገለት፣ በጣም አመሰግናለሁኝ። ከጎን ሆናችሁ ቪዲዮ የሰራችሁለት ሁሉ ያበረታታችሁት ከልብ አመሰግናለሁ። ክበሩ የእኔ ውድባል ወላሂ በጣም በጣም በጣም ነው የምኮራብሽ ይህን ጀግና የጀግኖች ጀግና